ካፊሮች ሁሌም ቢሆኑ ያስመስላሉ እንጂ አይወዷችሁም ሲባል ሰምታችሁ ታውቃላችሁ። ከወሎ መካነ ሰላም አሳዛኝ ዜና እየተሰማ ይገኛል። ፋኖ የተሰኘ የታጠቀ ሀይል ኑር መስጂድ በመግባት ጥቃት አድርሷል። በዚህ ጥቃትም የመስጂዱ ኢማም ሀዲሞችና የመጅሊስ አመራሮች ህይወት እንዳለፈ እና ሌሎችም የተጎዱ አካላት እንዳሉ የተሰማ ይገኛል ይህ መረጃ ለህግ አካላት እንዲደርስ ኮፒሊንክ እና ሼር አድርጎ ሌሎች መረጃዎች እንደደረሱኝ ማድረሳችሁ ይሆናል። ለሞቱት አላህ ይዘንላቸው። በነገራችን ላይ እኔ ምንም አልገረመኝም። ይሄንን ነገር ከዚህ በፊትም እያወሩ ነበር። እነዚህ ታጣቂዎች ምን እያሉ ነበር ሁሌም የሀገራችን አርሶ አደሮችም ሁሉም ይሄ ትግል ቅዱስ ትግል መሆኑን እናውቃለን። በሆድ የተሸበበ የባንዳ ስብስብ ለማጥፋት እስቲ ቅዱስ ትግል የተባለው ምኑጋ ነው? እንደዚህ ሙስሊሞችን በመግደል ላይ ነው። ቅዱስ ትግል የተባለው እስቲ ምኑጋ ነው ስ ያስረዱ። ቅድስናችሁ አሊሞችን መግደል ነው። ቅድስናችሁ መስጊዶችን ማቃጠል ነው። ከዚህ በፊትም ካስታወሳችሁ ሞጣ ውስጥ ከአምስት መስጊዶች በላይ ተቃጥሏል። ይህም ለእነሱ ቅድስና ነው። እኛም እኮ ተቻችለን እንኑር ነው እንጂ እኮ አንገታችንን ከፍ አድርገን ከእናንተ ጋር ፋይት ማድረግ አልከበደ። እጅግ በጣም ያሳዝናል። በወሎ መካነ ሰላም የተከሰተውን ክስተት ቀደም ብዬ ዘግቤላችሁ ነበር። የሞቱ ሰዎች ዝርዝርም እንግዲህ እየወጣ ይገኛል። መስጂድ ውስጥ እንግዲህ የታጠቁ ኃይሎች ፋኖ በመግባት ነው ይህንን ጥቃት ያስከተለው። ለማንኛውም የሞቱ ሰዎች ዝርዝር ሼክ ጀማል አብዱሰመድ የመስጂዱ ኢማም ወይም አሰጋጅ ናቸው። ሼክ ኢማም የመስጂዱ ኻዲም ወጣት አብዱስ ሰመድ እንዲሁም ወጣት ቃስም ዳኘ ከሞቱት መካከል ናቸው ማለት ነው። እጅግ ያሳዝናል። ለሞቱት አላህ ይዘንላቸው ለቤተሰቦቻቸውም መጽናናትን እመኛል። ቆይ እንደዚህ ነው እንዲህ መንግሥትን መቃወም የሚችሉት እንደዚህ ነው እንዲህ ወደ ስልጣን መምጣት የሚችሉት እንደዚህ ነው እንዲህ ነገችን ሀገር መምራት የምችሉት። አስባችሁታል? እነዚህ ሰዎች አራት ኪሎ ቢሆኑ ምን ሊያደርጉን እንደሚችሉ እውነትም እኮ ሀገራቸው አይደለም ይሄ ሀገር እያሉ ነበር። እውነትም እንደሚሉት ከዚህ ሀገር ሊያስወጡን ይችላሉ ማለት ነው። ግልጽ ነው። በቃ እንደዚህ እያረጉ ከሆነ አስቡት። ባስተሳሰባቸው እጅግ በጣም ጠባብ በስተሳሰብ ይዞ ነው የተነሱት። እንደዚህ መቼም ስልጣን ላይ አይወጣም። እንደዚህ መቼም ቢሆን በእርጋታ ስልጣን ላይ አጡ ነው። እነዚህ ሰዎች ከኛ ጋር ሊወዳደሩ አይገባም። እኛ የምናጠቃቸው በእምነታችን ነው። እኛ የምናጠቃቸው በሃይማኖታችን ነው። እኛ የምናጠቃቸው መድኃኒዓለምን ኃይል አድርገን ነው። ስለዚህ ኃይላችን መድኃኒዓለም እስከሆነ ድረስ እነሱ ጾም እየሻሩ ባርብ ሮቡ እያረዱ እየበሉ ምንም እናመን በቃ እርብ የሌላቸው ሰዎች ከእኛ ጋር ሊመጣጠኑ አይችሉም። ይህን መቶ በመቶ ሁላችሁም አምናችሁበት ሁላችሁም እናጠቃለን ብላችሁ በልባችሁ ውስጥ አስቀምጡ። በቃ መቶ ፐርሰንት የምነግራችሁ ማለት ነው። የሰው ልጅ በተፈጥሮ አጠቃለሁ እናደርጋለሁ ብሎ ካሰበ ማንኛውም እንደገና ማድረግ ይችላል። እውነት ነው። አጠቃለሁ ብላችሁ አስባችሁታል። እንዳስባችሁትም ደግሞ ይሄው እያሳያችሁ ነው የሚገኘው። ግን ይሄ መንገድ አያዋጣ ነው። አሁን በዚህ ሰዓት እንኳን ይህንን ቪዲዮ እየሰራሁኝ አሸባሪው ፋኖ በመካነ ሰላም አቡበከር መስጂድ ላይ ከሙስሊሞች ጋር እየተዋከሰ ይገኛል። ይህ ቡድን ዋናው አላማን ሙስሊሞችን ማጥፋት ነው ያለውን ነገር ታጥቆ የተነሳው ሙስሊሞችን ለመጨፍጨፍ ስለሆነ እዛ አካባቢ ያላችሁ ሙስሊሞች እናንተም ያላችሁን ነገር ይዛችሁ ራሳችሁን አስከብሩ። ራሳችሁን ተከላከሉ። ከእንደዚህ አይነት ጽንፈኛ ቡድኖች ጋር ምንም የምትደራደሩበት ነገር የለም። ሕይወታችሁን ጠብቁ። ያላችሁን ነገር ተጠቀሙና ከራሳችሁ ላይ አስቁሟቸው። የመንግስት ድጋፍ ኖረም አልኖረም፣ ግን ሀገራችን ሁኔታ እጅግ በጣም ያሳዝናል። ወደ ውጭ ሀገር ስንመለስ ደግሞ እጅግ በጣም አስደሳች ዜና ሰምተናል። ሀማስ ተኩስ አቁም ስምምነት ለማድረግ መዘጋጀቱን በትላንትና ዕለት በደብዳቤ ለዶናልድ ትራምፕ ማሳወቁ ተነግሯል። እንግዲህ ያው በዶናልድ ትራምፕ ግፊት የሁለቱ ሀገሮች ወደ ራውንድ ቴብል ወር ደግሞ ወደ ድርድር እንዲመጡ የተሞከረ ቢሆንም እንግዲህ በሁለቱም በኩል ባሉ ሰዎች መካከል ድርድሩ የተካሄደ ነበረ። እንግዲህ ሀማስ ተስማምቶ ለተኩስ አቁም ስምምነት ደብዳቤ ሆና እዚጋ ላይ ነባ ችላል ወይ ቴሌግራም ቻናል ላይ ደግሞ ቡሌቲን ቦርድ ላይ ፖስት አድርግላቸዋለሁ መንበልክ ትችላላችሁ። የሚገርም የሚገርም የሚገርም ጊዜ ያገኛል የጻፉትን ያርሱ ለመረዳት ትንሽ ጊዜ ወስዶ ቢ ነበር አይ ዶንት ቲ ራሱ ትራምፕ ራሱ ይህን ጊዜ መናገር የሚችል አይመስለኝም። ሱ ራሱ በራሱ ፔጅ ላይ ፖስት አርጎታል። የሃማስ ሪስፖንስና በዚህ ደብዳቤ ላይ ሃማስ የጻፋቸውና ሃማስ ያሳወቃቸውን ነገሮች ልንገራችሁ። አንደኛ ሙሉ በሙሉ የተያዙትን እንትኖች የተያዙትን ታጋቾች በእስራኤል እስራኤል ብቻ የያዛቸውን ታጋቾች በህይወት ያሉትም በነፍስ የሞቱትም ያለፉትንም እንደዚሁ ለእስራኤል ለመመለስና ሙሉ በሙሉ ተኩስ ለማቆም ነው። ሁለተኛ የፍልስጤም የጋዛን የጋዛን አድሚኒስትሬሽን ደግሞ የጋዛን አስተዳደር ሙሉ በሙሉ በፍልስጤም ያለ ለተመረጠ ሰው በፍልስጤም ያለ እንዲተዳደር ለነሱ ለመልቀቅ አድሚኒስትሬሽን ሙሉ በሙሉና ዛሬም ትጥቅም መ ማለት ነው። ይሄ ኤቨርላስቲንግ ፒስ ወደ ሚባለው እስከ መጨረሻው ድረስ ይቆይ ይችላል ተብሎ የሚታሰብ ወደ ሰላም ሊወስዳቸው ይችላል ተብሎ የሚታሰብ ውሳኔ ነው። እንግዲህ ይሄን በመከተል ደግሞ ሙሉ በሙሉ እስራኤል ዊዝድሮ ማድረግ አለባት፣ ከጋዛ ስትሪፕ ሙሉ በሙሉ ዊዝድሮ ማድረግ አለባት። እሱን ካላደረገች ያው እነዚህ ነገሮች ትናይሉ አይካሄዱም። እንግዲህ የምርም ሁለቱም ፓርቲዎች ወደ ንግግር መጥተው ወደ ድርድር መጥቶ ወደ ስምምነት መጥቶ የጦርነት የሚቆም ከሆነ ደስ የሚያሰኝ ዜና ነው። እስካሁን ኦልሞስት አሁን ሁለት ሺ አስት የተጀመረ በኦክቶበር ሰባት የተጀመረ ኦክቶበር ሁለት ሺ ሀያ አምስት ሲመጣ ሁለት አመት ነው እንግዲህ የሚደፍነው እና ብዙ ብዙ ብዙ መቶሾች ያለቁበት ብዙ ህጻናት የሞቱበት ብዙ አዛውንት ብዙ ለረሃብ የተጋለጡበት እንትን ነው ውጊያ ያለው እና እውነትም ወደ እንት የሚመጡ ከሆነ ወደ ስምምነት የሚመጡ ከሆነ ሀማስም እንዳለው የሚያደርግ ከሆነ እስራኤል ሙሉ በሙሉ ከጋዛ ስትሪፕ የምትወጣ ከሆነ እጅግ በጣም ያስደስታል። ስቃያቸው እንደዛ ችግራቸው ሊቋጭ እንደሆነ እንግዲህ እየተሰማ ነው የሚገኘው። አላህ አስትኪ ጥሩ ጥሩ ነገሮችን ያሰማ ነው። እጅግ በጣም ካስደሰተኝ ዜና ላካፍላችሁ። ለመጀመሪያ ጊዜ ስማያ ጦርነቱ ከጀመረ ብሎኬት ካደረጉ በኋላ ለመጀመሪያ ጊዜ አጥም ዶ መብላት ችሏል አሳ አጥም ዶ መብላት ችሏል እና ያ የሆነበት ምክንያት ደግሞ ስሙት ፖለቲካ እንትን ያ እንትን እያቋ እያቋረጡ አይደለ በዛ ምክንያት በተፈጠረ ዲስትራክሽን አይዲፍ ሶልጀሮች እዛ ብሎኬድ ያደርጉት ዲስትራክተር ስለሆኑ ያንን ተፍተፍ ሲሉ እነዛ ለማቋረጥ እነዚህ በዚህ አጥም ዶ መብላት ችሏልና ምንድነው የሚያሳያቸው ያኛው እስከ ዛሬ ድረስ ፍልስጤማውያን ሲራቡ ያ ሁሉ ኢሜጆችን ስና የተራቡ ህጻናት ስናይ ውሃ እያለ ነው ውሀ እያለ ማጥበል እየተቻለ እየተከለከለ ነውና እኪ የዛ ሶሳይቲ የዛ የእስራኤል መንግስት አማስ ትልቁ ስኬቱ በዚህ ጦርነት ላይ ምንድን ነው? አለም እስራኤልን ተረድታታለች። እስራኤል ምን ያክል ፍለስጤማውያን ላይ ጫና እየፈጠረች እንዳለ እስራኤል ምን ያክል ፍለስጤማውያን ላይ ትልቅ ጉዳቶችን እያደረሰች እንደነበረ የሚገልጹ ነገሮችን አለም ተመልክታለች። ከዚህ በፊት እንግዲህ አለም በነሱ ፕሮፓጋንዳ ስር ስላለች እነሱ ምንም ማድረግ ምንም መፍጠር ስለማይችሉ የእነሱ ሚዲያ ብቻ በመስማት ነው እንግዲህ ፍለስጤማውያን ምንም እየተጨቆኑ እንዳልሆነ አለም ዝም ብሎ እያያቸው የነበረው። አሁን ግን ተረድተዋል። ፍለስጤማውያን አሁን ትንሽ ትንሽ ቢጮው አለም ሊሰማቸው ስለሚችል የሀማስ ትልቁ በዚህ ጦርነት ላይ ያሳካው ስኬት አንደኛው ያ ነው። ጁማ አልቆ ብቻዬን እየሰገድኩ ከኋላዬ አስር ሰዎች ተከትለውኝ ከሰገዱ በኋላ ስወጣ የሚሰማኝ ስሜት በዚህ ሞራል ደሞ አስበ ከዋል ከዋላ እየሰገዱ የነበሩት የሀገር ባለሀብት ትላልቅ ባለስልጣናት ምናምን ሲሆኑ በጣም አሪፍ ነው። አቤት አቤት አቤት፣ አዲስ አበባ ነህ ወይ? አዲስ አበባ አይደለም፣ ሁሱ ነኝ ያለሁት። ግን አዲስ አበባ ራስህን ጠብቅ። ለምን ራሴን ብቻ? እጄን እግሬንም፣ ሁሉንም ኢንሻአላህ እጠብቀዋለሁ። እፍ ወይ መጣ። ወላሂ ኤርትራው እፍ ነው ያለህ ኤርትራው እኮ

በደንብ ብር ማግኘት ትፈልጋለህ። ስራ እንዳሰሩ በዚህ ጊዜ ክርስቲያኖች ስራ እንዳሰሩ በዚህ ጊዜ የመቶ ብር ካርድ ግዛነ ለሄዳ መሐመድ እንዲል አድርግላቸዋል። ክርስቲያኖች ብር ይሰጣል። ቆይኔ የምልህ እሱ ጭራሽ ነቢያችንን እንዲሰድቡ ነው። እንደ መንገድ የምታሳያቸው አልገባኝም። እሱ ይሄ ቀልድ ነው እንሳቅ ዛሬ ሰላምታ እንደረሰ አውቃለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ያው በነዴስ ስለነበርኩ ነው። እየሰማችሁ ነው። እንግዲህ እንደዚህ በዚህን ያክል ደረጃ እየተጮከንን ያለ ነው በዚህ ሀገራችን ላይ በዚሁ ሀገራችን ላይ እየተገደልን ነው። በዛ ላይ ደግሞ ሙስሊሞች እንደዚህ ናቸው፣ ሙስሊሞች እንደዚህ ናቸው ይባላል። አስቡት፣ ከነሱ ቤተ ክርስቲያን ውስጥ አንድ ሰው ቢሞት ምን ያክል እንደሚያወሩ አስቡት። ይህን መገመት እጅግ በጣም ቀላል ነው። ሙስሊም ቻይ እንደሆነ ዓለም ያውቃል። ግን ይህን ቻይነታችንን ደግሞ እንደ ደካማ ጎን እየተጠቀሙት ነው። ይሄ ነገር ትንሽ አናዶኝ ነበር። ሲቀጥል ደግሞ ሴቶችዬ፣ እናንተ አሁን እናንተ ማለት ነው፣ ሜካፓችሁን ቀንሱ ይሄ ሜካፓችሁ በጣም ትልቅ ችግር እየፈጠረ ነው። ትዳርን እየበተነ ነው። ወንድና ሴት ናቸዋ። ለምን ሁለቱን አናጋባም? እንጂ በሜካፕ አይመስለኝም። እንደዚህ የተቀየረችው በሜካፕ ነው እንዳትሉኝ። ለዚህ ነው ህይወትንም አላምናት። ወንዶች ነቃ በሉ፣ ሚስታችን ያለ ሜካፕ ሳታያት በፍጹም እንዳታገው የተባለ ባል ይገኛል። እንግዲህ ጉዳዩ እንዲህ ነው፣ ዱባይ ላይ ማለት ነው። አንዱ እጅግ ማፈታተሽ አለበት። ከቀናት በኋላ ለመዝናናት ወደ ባህር ዳርቻ ያቀናሉ። ወደ ባህር ዳርቻ ላይ ለመዝናናት ስትል ሚስትዮ ፊቷ ትታጠብና ያያታል። በጣም ይደነግጣል። በሽፋሽፍትና በሜካፕ ሸው ላይ ነው እንጂ እኔ ያገባሁት ሚስት እቺ አይደለችም። እችኛዋ በጣም የምታስጠላ ነች። እኔ በፊት በሜካፕ ማቃት ልጅ እጅግ የምታምር ነበር ብሎ ክስ መስርቶ ማለት ነው ሚስትዮን ፈታታል። አሁን ላይ እንግዲህ ዱባይ ላይ ያሉ ሶሻል ሚዲያዎች መነጋገሪያ አድርገውታል ወንዶች በፍጹም ሚስታችሁን ያለ ሜካፕ ሳታዩ እንዳታገቡ እየተባለም ይገኛል እናንተ እንደዚህ ት ክስተት ቢገጥማችሁ ምን ታረጋላችሁ እንደሰማችሁት ነው እንግዲህ ትዳርን እየበተነ ያለው አሁን ሜካፕ ነው ሜካፕ በጣም መቀነስ አለባችሁ ሴቶችዬ ውበታችሁ እኮ ሲጀመር አንቺ አሁን ቆንጆ ነሽ ሜካፕ በዚህ ላይ ምን ያደርግልሻል ደግሞ ምን ቀረሽ በዚህ ውበት ላይ እውነቴን ነው የምልሽ ሜካፕ ምን ያደርግልሻል ሌላ ሰውን ከመሰልሽ በኋላ ደግሞ ባልሽ የኛውን ፊት የኛውን ቆንጆና ሳይረዳው ሌላኛውን ነው አምሮ ውስጥ የቀረጸው ያኛውን ነው እሱ የሚፈልገው እንጂ አንቺ ያለሽን ይሄኛውን ውበትሽን አይደለም። ሶ ለተዳርሽ የሆነ ከባድ ችግሮችን እየፈጠረ ነው። ሚጋባ ቆሚ በቃ አረ ምንም ችግር የለ እኔ ደስ ነው የሚሉኝ መደዲ ኮፍለ አህመዲ ፊ ኢፍቱ እናትና ልጅ መሆን አለባቸው። እናትና ልጅ መሆን አለባቸው። መብሩክ መብሩክ ጀነት ቱ የአሕመድ ሲመሌ ጀልቱ ሜካፑ ሲቀርም እንደዚህ ችግር ነው የሚሆነው ማለት ነው። እሺ አሁን ምን ተሻለ? ምን ተሻለ ሜካፑ ሲቀርም ችግር እየፈጠረ ነው። እሺ ምንድን ናችሁ በስተርጅና ማግባት፣ ምንድን ነው ነው እኮ አሁን ምን አገባ ሰውዬው፣ እንደፈለገ ይሁን። ሚስትህ ወይም ፍቅረኛ አንተ ቀድማት እንደምትሞት ነው የምታስበው። ይህን ማረጋገጥ ከፈለክ ደግሞ የሆነ ያላችሁን ነገር ለምሳሌ ቤት ካላችሁ እንሽጠውና የሆነ ቢዝነስ እንጀምርበት በላክስ አራኔ እዚዎችን ማሳድግበት ነው ነው ማለት ያ ማለት ለሚቀጥለው ዝግጁ ነሽ ማለት ነው። ትዳር ግን ጊዜ ብቻ እውነት ነው ተቀበል። ብቻ ዝም ብዬ ተቀብዬ ካለሁ። ግን ደግሞ ከጥሩ ሳይዱንም ብናይ እኮ ፒስ ነው። ለምሳሌ አሁን ያቺ እናት ልጇን ለማሳደግ ቢሆንስ ልጇን የት ትጠላለች? ልጇ በረንዳ ላይ እንዳይወድቅበት ሊሆን ይችላል። አሁን ቤቱ ከተሸጠ ችግር ነው። አንተ ከሞትክ ቤቱ ተሽጦ እንዴት ይሆናል? ከባድ ስለሆነ ማለት ልጇንም ለማሳደግ እንደዚህ ጥሩ ጥሩ ነገሮችንም ብናስብ ፒስ ነው። እኔ ምላችሁ ግን በማርያም የዓለም ሴቶች ሁሉ እንደዚህ አይነት ልብስ ቢለብሱ ደስ አይላችሁ? እኔ ግን በጣም ነው ደስ የሚለኝ ማርያም የኛዎቹ ያቸው በሱሪ ተገላልጠው ምናምን ነገር በቃ ቀድመን አይተነዋል። ባላቤት ስንገባ ምን እንዩ ውጭ ያየነው ነው ይሄ ነው። በቃ ለማየት የሚያጓጓ ተሸፋፍን ምናያን በቃ ማርያም፣ ራሱ እኮ ትገላለጥም ነበረ እናንተ። ብቻ እኔ፣ እንደዚህ የሚለብሱ ሴቶች እንደዚህ በሌሎች እየተደነቃችሁ፣ እንደዚህ በሌሎች እየተወደዳችሁ፣ እናንተ እኮ የእነሱን ጸባይ ለመያዝ የምትሞክሩት ነገር ነው ግራ የሚገባኝ። ሱሪ ለመልበስ ጸጉር ለማሳየት እነሱን ለመምሰል የምትጋጋጡት ነገርስ

ምንድን ነው አድናቆት እየበዛብን ነው ይሄ ሁሉ ለእኔ ነው እስቲ ሙስሊም አድርገው ለፈጠረኝ ጌታ አልሐምዱሊላሂ ረብል ዓለሚን በሙስሊም ወገኖች ምን እንደሚያስገርመኝ ታውቃላችሁ ምንም ፈተናና መከራ ቢበዛባቸው ፈጣሪያቸውን ከማመስገን ወደኋላ አይልም አልሐምዱሊላሂ ነው እንዴ ደግሞ አንድ ሙስሊም ጓደኛ የህይወቱ አልፎ ቀብር ሄጄ አንድ ጽሁፍ አየሁኝ ጥቅስ ሳይሰገድብ በፊት ስገድ ይላል። ምን ትጠብቃላችሁ? ሙስሊምነት እና ወንድሞች ሰላታችሁን ስገድ። ዛሬ አድናቆት ሻሉት። እንግዲህ አድናቆት ቀን ነው። እንግዲህ እነሱ እኛን እንዴት እንደሚያዩ እና እኛ ደግሞ ራሳችን የት ነው ያለ ነው የሚለውን ራሳችን መፈተሽ ግዴታችን ነው። ጫማ ወሰድክ ወሰድክ ጫማ ትቁረጠው።

ተጠያቂውም ብቻ ንገሩ፣ ማን ነው ተጠያቂው? ለራሷ በእጇ ነው የቆረጠችው። እሱ አንስቶ ነው ቁረጭ ያላት። እንዴት ነው የወጣሽበት? ጫማሽንም አታውቂው። እንደዚህ ራሳችንን ዘንግተ ነው። እግርሽን አንስቶ አሁን ቁረጭ ቢልሽ ሳት ቆርጭ ያቀሪ ሀማስ እስካሁን ለምን አልተሸነፈም? እንዴት ሀማስ እስካሁን ድረስ ሙሉ ለሙሉ አልተደመሰሰም? ምንም እንኳን ዋና ዋና የምንላቸው መሪዎች እና የአያሲኗርና መሐመድ ዴፍ የመሳሰሉ መሪዎች ኢሊሚኔት ቢደረጉም ሀማስ እንደ ጦር ተዋጊ እንዴት እስካሁን ድረስ ተደምስሶ አላለቀም? ምክንያቱም ምንድነው እስራኤልን የሚያክል ሀገር ትልቅ ዲፌንስ ፎርስ መካናይዝድ የሆነ ጦር ያላት ኃይል፣ በእግር ገብታ፣ በአየር ገብታ፣ በባህርም እየተቆጣጠረችው ጋዛ እንደዚህ ከባ ይዛ እየገጠመችው ያለ ሀማስ ግን እስቲል እንዴት ሊሸነፍ አልቻለም? ሚስጥሩ ምንድን ነው ብለን በምናይበት ታይም ሀማስ ከጦርነቱ መጀመር በፊት ጋዛ ውስጥ እኛ ከምናውቀው ከምድር ታች ላይ እስከ 80 ሜትር ድረስ ጥልቅ የሚሄድ ተነሎችን ቆፍሮ አዘጋጅቶ ነበር ለዚህ ጦርነት ይሆነኛን ብሎ እነዚህ እነዚህ ተነሎች ተነሎች ስላችሁ ዝም ብሎ ዋሻ እንዳይመስላችሁ የራሳቸው ሽንት ቤት ያላቸው ቢሮ፣ ማዘዣ ጣቢያ፣ የወታደር መሰልጠኛ፣ የምግብ ማስቀመጫ፣ የአርመር የቀላዎች፣ የጥይቶች፣ የሽጉጦች ማስቀመጫ አልባሳት የተለያዩ አይነት ፕሮፓጋንዳ መስሪያ ቪዲዮዎች፣ የማይጠለፉ ስልኮች፣ የተለያዩ አይነት ብዙ ነገሮችን የሚይዙ አንዳንዶቹ ደግሞ በጣም ሰፊ ሆነው መኪኖችን ሁሉ የሚያስገቡ ትላልቅ ሰፊ ታናሎች ውስጥ ደግሞ ስኩተር የሚያስነዱ በጣም ረዥም እስከ አምስት መቶ ኪሎ ሜትር ድረስ ጥልፍልፍነታቸው የበዛ አምስት መቶ ኪሎ ሜትር ማለት ኢማጂን አድርጉት። ከአዲስ አበባ ባህር ዳር እንደማለት ነው። እጅግ በጣም ሩቅ ነው። ይህን ያክል ሰርተው አዘጋጅተው ነው እንግዲህ ይህን ጦርነት ያደረጉት። እና ያልተሸነፉበትም ትልቁ ምክንያት እነሱ ምድር ውስጥ ሆነው የሆነ ታይም ላይ ወጥተው ሀማስ መካናይዝድ ጦር እንደሌለ ሁላችንም እናውቃለን። ማለትም እንደ ሌሎቹ ጦርነቶች ምሽግ ይዞ በትክክል ፊት ለፊት አላለም። እስራኤልን እየገጠማት ያለት የሽምቅ ውጊያ ነው እያደረገ ያለ ከሆነ ቦታ በስናይፐሮቹ ሆኖ ከርቀት የእስራኤሉን ወታደሮች ይመታና ተመልሶ ወደ ዋሻ ይገባል። በአርፒጂ የእስራኤል ታንኮችን ይመታና አሁንም ተመልሶ በሽምግያ ውጊያውን እያደረገ ያደረገ ያለ የሚገኝ ማለት ነው እና እስካሁን ድረስ ለእስራኤል ሊያዛትና ሊሸነፍላት ያልቻለበት ምክንያት፣ ታጋቾችንም ልትይዛቸው ያልቻለች 80 ሜትር ድረስ ጥልቅ የሄደ ትላልቅ ዋሻዎችን ገንብቶ ለዚህ ጦርነት ሬዲ አድርጎ ጦርነቱን በራሱ ቅድ ኦክቶበር 7 ላይ ጥቃት አድርጎ ስለጀመረ ነው፣ ሀማስ ማለት ነው። ሰው እንደዚህ አይነት መረጃዎች ይሄ ነገር ደግሞ የሆነው የራሱ የሆነ ሚስጥር አለው። ለምሳሌ እነሱ አሁን ከዛ ዋሻ ወጥተው ቢዋጉ ፊት ለፊት እስራኤል መለታረግ ነው። በጦር ጀቶች መታ ልትመታቸው ነው። ያ ከሆነ ደግሞ የበለጠ ብልጫሷ ስላላት ማሸነፏ አይቀርም ማለት ነው። ሶ ስለዚህ ስለሆነ ፌስ ቱ ፌስ ለመጋጠሙ እጅግ በጣም አስቸጋሪ ነው። በነገራችን ላይ ደግሞ አትርሶ እንጂ አንድ ሙስሊም ሰባ አምስት ነን ሙስሊም የሆኑ ሰዎችን ተዋግቷል ብቻ አሁኑ ነው ሰባ አምስት ካህዲዎችን የመዋጋት ግዴታ ነበረበት። የሞታ ጦርነት ላይ ሁላችንም እንደምናስታውሰው ከ200,000 ሰው በላይ ለሶስት ሺህ ሰዎች ነው እንግዲህ በአንድ ሜዳ ላይ ተገናኙ። ያውም እነዛ 200,000 ጦረኞቹ እነ ሮማ ናቸው። በእንደዚህ የተደራጁ ጦሮችን የማሸነፍ ብቃት ያለው ሙስሊም ነው። ሶ ያ ስለሆነ ፍራቻ እንዳይመስላችሁ ብዬ ነው። ለአርቲስት ፍሮይኒ ቀብር ግማሽ ሚሊየን ብር ቤተ ክርስቲያኑ መጠየቁን ተከትሎ በአሁኑ ሰዓት እጅግ እያነጋገረ ይገኛል። ዛሬ በወዳጅ አርቲስት ፍሮይኒ ባህሩ ጉዳይ አራት ኪሎ ቅድስት ሥላሴ ጎራ ብዬ ነበረ። ያው አንጋፋ አርቲስት እንደመሆኗ ከሙያ ባልደረቦቿ ጎን እንድታርፍ ምን ይጠበቅባታል ብዬ ጠየኩ ሲሆን በምስሉ ላይ እንደምትመለከቱትም እዚህ ውስጥ ከሆነ መቶ ብርና ሺ ብርና የቤተ ክርስቲያን አባል መሆኗን የሚገልጽ ማስረጃ ማቅረብ አለባችሁ አሉን። እንዲህ ውስጥ መሬት ላይ ከሆነ ብዬ ጠየኩ ሲሆን መሬት ላይ ከሆነ አምስት መቶ ሺ ብር ማለትም ግማሽ ሚሊዮን ብር እርሱን ፓትርያርኩ መፍቀድ አለባቸው። ያው ስላሴ ግቢ ውስጥ ቦታ የለም፣ ጎረቤት ባለወልድ ቤተ ክርስቲያን ግን ቦታ አይታጣም ያሉን ሲሆን ዋጋ ያስጨምራል እንጂ የቀብር አስፈጻሚ መኪና ከፈለጋችሁም እናቀርባለን ተባልኩ። አርቲስት ክሮኔ ባሩ ለቤተ ክርስቲያኗ ሁሌም ታዛዥና በተጠራችበት የምትገኝናት፣ ሌላው ቀርቶ አሁን የቀብር ቦታ ዋጋ ያስወደደ የቤተ ክርስቲያን ጥር ላይ ሲታደስ ሙያዊ አስተዋጽኦም አድርጋለች። ወደ ገንዘብ ቢቀየር ደግሞ ምን ያህል ሊሆን እንደሚችል አስቦ ሲል ቴዲ ካሳ መጽሐፉንም ተመልክቻለሁ። እስቲ በዚህ ጉዳይ ላይ ምን አይነት አስተያየት አላችሁ? ለቀብር አምስት መቶ ሺ ብር ማለትም ግማሽ ሚሊየን ብር መጠየቅ አለበት ብላችሁ ታስባላችሁ? ሀሳባችሁን ማስቀመጥ ትችላላችሁ ተ አስተማሪ መረጃ ቆይ እኔ የምላችሁ እስኪ ሙስሊም ለመሆናችን አልሐምዱሊላ መጀመሪያ ምንም አይነት ወጪ የሌለም ተመሳሳይ የሆነ ቀብር ውስጥ የምንገባው እኛ ሲቀጥል ደግሞ ንግድ ተጀመረ እንዴ ቀብር የመቃብር ቦታ ንግድ ተጀመረ እንዴ አርቲስት ፍሬዎትን ለመቅበር ቅድስት ስላሴ ቤተ ክርስቲያን ለፉካ ፉካ ማለት ይሄ ነው ለፉካ መቶ ሀያ ሺህ ብር ለመሬት ለሚደረገው ደግሞ ቀብር አምስት መቶ ሺህ ብር ነው የጠየቀው ያውም ቅድስት ስላሴ ቤተክርስቲያን ውስጥ በእንትን ይለንም ቦታ የለንም ብለው ባልወለድ እንድተቀበረ ብሎ አምስት መቶ ሺህ ብር ለመሬት ለመቅበር ከሙያ ጓደኞቿ ጋር እንድታርፍ ተብሎ ከተጠየቆ፣ ማለት ነው ምንድው እየተሰራ ያለው። በነገራቸው ላይ ይህን ነገር ቤተክርስቲያኗ ታውቃለች፣ መንግስት ያውቃል። ምንድን ነው እየተደረገ ያለው? እዚህ አንድ ሀገር ላይ እየኖርን ሙስሊም ወንድሞቻችን በነፃ እየቀበሩ በነፃ መሬት እንትን እያሉ ስለምንም ኢቭን ኢፍ የሟች ሙስሊም አይደለችም። ሰው ቤተሰብ እዳ እንኳን ቢኖርባቸው የሙስሊሙ ማህበረሰብ የሚከፍል ማህበረሰብ ባለበት 500 ሺህ ብር የሚከፈልበት ምክንያቱ ለምንድነው እንደሆነ ያልገባኝ ነገር፣ ለፉካ ለፉካ 120 ሺህ ብር እሱን ተናግሮ ያለው ከዚ በፊትም ለመሬት ግን 500 ሺህ ብር የተጠየቀው ምክንያቱ ምንድንነው ምክንያቱ ብቻ ነው ያልገባኝ? መጽደቂያ ከሆነ መጽደቂያም ይሄ የሚያጸድቅኝ ከሆነ ሺህ ዓመት ሳልጸድቅ ነው። ኑር ሺህ ኧረ፣ በስመ አብ እኔ ሲኦል በምን ጣሙ ቅድስት ሰራዊት አምስት መቶ ሺህ ብር ለቄ ሰጥቼ የምጻድቅ ከሆነ ይቅርብኝ። በነገራችሁ ላይ እንዲህ እያደረጋችሁ ማህበረሰቡን ከሃይማኖቱ ታስወጣላችሁ። ከዛ በኋላ ደግሞ የሆነ ነገር ሲፈጠር እንባከረዩ ገብቷቸዋል እነንትና እነገሌ እነ እነዛ ይሄ በማያገባችሁም በሚያገባችሁም እየገባችሁ እና ያ ያዘለታ የምታወሩ ሰዎች ይሄንን ተናገሩ። ሃይማኖቷ መቀመቅ እየከተታችሁ ነው። እናንተ ወዳችሁን ጠላችሁ የጠቀማችሁ እንዳመሰለ እንዳይመስላችሁ። 500000 ብር እዛ ለመቅበር አይደረግም። አይ የመቃብሩ ቦታ ለጀነት ቅርብ ነው መሰለኝ። በዛው ነው ጀነትን የምትሄዱት። እዛው ጎሮቤት ነው አሉ ለጀነት። እንደዛ አሉ አሉ ባልታ ነው እጅግ በጣም ይገርማል። እንግዲህ ለመቃብር ቦታ አምስት መቶ ሺህ ብር መቀበል ማለት ይሄ ምን የሚሉት ነገር ነው? ለምን እዚህ ባዶ መሬት ላይ ብትቀበር ምን ችግር አለው? ሁላችንም ማስመሳዎች ነ ሁላችንም እዚህ ጋር ያለነ ውስጣችን አሯል ስሙስሊም ዳረገኝ ጌታ ቱ ቢ ሙስሊም አልሐምዱሊላሂ ረቢል ዓለሚን ለዛሬ ያዝንላቸው ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ድረስ እስካሁን አብራችሁኝ ስለቆያችሁ ሰዎች